እያደመጣችሁ የምትገኙት ብስራት ስፖርትን ነው። በብስራት ኤፍ ኤም 101.1 በኩል በቀጥታ እየተደመጠ ይገኛል። በመላው ዓለም ደግሞ በመንሱር አብዱልቀኒ ኦፊሻል ዩቲውብ ቻናል በኩል ይተላለፋል። ያለው የሰኞ ህዳር 22 ቀን 2018ቱ ይህ ፕሮግራም ሁለተኛው ትኩረቱ ደግሞ በክሪስታል ፓላስ እና በማንቸስተር ዩናይትድ መካከል የተደረገው የሳልኸርስት ፓርክ ሁለት መልክ ያለው ጨዋታ ነው። ከሽንፈት መንገድ ላይ የተገኘ ድል ብዬዋለሁ። ማንቸስተር ዩናይትድ ሶስት ትልልቅ ነጥቦችን ነው ይዞ የመጣው። የመጀመሪያውን ግማሽ ለተመለከተ የዩናይትድ ደጋፊ በዚህ ጨዋታ ሶስት ነጥብ እናገኛለን ብሎ ፈጽሞ ፈጽሞ ነው ምኞት ቢሆን እንኳ ምኞትም እኮ አይነት አለው አይደል? የመጀመሪያውን ግማሽ በጥሞና ለተመለከተ ሁለተኛው ግማሽ ሶስት ነጥብ ያስገኛል ለዩናይትድ ብሎ መደምደም አይችልም። እንደ ቡድን ማንቸስተር ዩናይትድ ብዙ ድክመቶች የታዩበት ክሪስታል ፓላስ የተሻለ ሆኖ የታየበት። ለነገሩ የሳልኸርስት ፓርክ ጨዋታ በእነዚህ አምስት ዓመታት ለሬድ ዴቭልስ አስቸጋሪ ሆኗል። አምስት ዓመት ተኩል ውስጥ አሸንፈው አያውቁም። ወደዚህ ስቴዲየም መጥተው ማሸነፉን ተዉትና ከጁን 2023 ወዲህ ጎል አስቆጥረው አያውቁም። ለዩናይትድ የሚመች መርሃ ግብር አልነበረም። ዩናይትድ ደግሞ በኤቨርተን ጨዋታ ላይ ሩበን አሞሪን ብዙ የታሙበት ማሸነፍ ሲገባው ተሸንፎ የመጣበት ጨዋታ ከበስተኋላው ስላለ በደጋፊው ዘንድ የሚሰጠው መተማመን በተዳከመበት በወረደበት ሰዓት ነው በሁለተኛው ግማሽ የማሸነፊያውን መንገድ ያገኝ። ዛሬ ማታ በዚሁ ዩትዩብ ቻነል በኩል ሰኞ አይደለም ዘ ዊኬንድ የሚል የቪዲዮ ትንተና አለኝ። እዛ ላይ በሰፊው እመለከተዋለሁ ይሄንን ታክቲካል ጉዳይ ብዬ እንግዲህ አቅጃለሁ። እስኪ የማታ ሰው ይበለን። እሱ ብቻ ሳይሆን ሊቨርፑልም ትላንትና አፎይ ብሏል በአሌክሳንደር ኢሳቅ ጎል። ኢሳቅም ቨርትዝም የተሻለ ብቃት የተሻለ ነገር በሰሩበት በትላንቱ ጨዋታ ወደ ዌስትሃም ሄዶ ሊቨርፑል ሶስት ነጥብ አግኝቶ ለሩበን አሞሪም፣ ለይቅርታ ለአርነስሎት እንደው የእፎይታ ትንሽ እንደው የሚያስቡበትን የእፎይታ ጊዜ ሰጥቷቸዋል። እርሱም ሌላ ትኩረቴ ይሆናል። ከአርሰናል ጨዋታ ደግሞ ቀደም ሲል ካቀረብኩት ያልተሰሙትን ደግሞ አንዳንድ ነጥቦችንም ይዤ ልመጣ እሞክራለሁ። እንግዲህ በማን ዩናይትድ በኩል ትላንት የክሪስታል ፓላስ የመጀመሪያ ግማሽ የበላይነት ግልጽ ነበረ። ሁለተኛው ግማሽ ላይ ነው ዩናይትድ ራሱን መቀየር የቻለው። የመጀመሪያው ግማሽ ራሱ ዩናይትድ የሚፈልገው አዳም ዋርተን የተባለው አማካይ በ45 ደቂቃ መሀል ሜዳውን ተቆጣጥሮበት ከኢስማኤል ሳር ጋር። ኢስማኤል ሳር እንደውም ጨዋታው እንደተጀመረ ጉዳት አጋጥሞት ነበር። ተቀይሮ እስኪወጣ ድረስ ከዛ ከግጭቱ ህመም ጋር የቆየ ይመስላል። በኋላ ተቀይሮ ወጣ። ቢሆንም ግን ዩናይትድ አማካይ ክፍሉ መሀል ሜዳውን የበላይ ሆኖ እረፍቱን አላሳለፈም። እስከ ረፍት ድረስ በነበረው አስቡ። ክሪስታል ፓላስ ራሱ ከአውሮፓ ውድድር ነው የመጣው፣ ድካም አለበት። ራሳቸው አሞሪምም እንደተናገሩት ከረፍት በኋላ ፊዚካሊ ስለወረዱ ክሪስታል ፓላሶች ያንን መጠቀም ነበረብን አሉ ከጨዋታው በኋላ በሰጡት መግለጫ እና የጨዋታውን ፍጥነት ከፍ ማድረግ ነበረብን። እሱ ብቻ ሳይሆን በአሰላለፋችን ላይ ተጫዋቾች ያላቸውን ሚና ደግሞ በመጠኑ ለወጥ ማድረግ እንደነበረብን ገባን አሉ። ያውም እንደ ወትሮ ሁሉ የሩበን አሞሪ ማሰላለፍ የሚያስከትላቸው ሐሜቶች አሉ። ለምሳሌ እንደ ወትሮ ካልኩኝ ከዚህ በፊት የተባለ ልንገራችሁ። ብሩኖ ፈርናንዴስ የቡድኑ ምርጥ አስር ቁጥር ወደኋላ በጥልቀት ስድስት ቁጥር ስምንት ሆኖ እየተጫወተ ነው የሚገኘው። አስር ቁጥር ቦታውን ትቶ የቡድኑ በቀኝ በኩል ተፈጥሯዊ የሆነው ፉልባክ ትላንትና በግራ በኩል ሌፍት ዊንግ ባክ ሆኖ ነው ሲጫወት የነበረው ዲዮጎ ዳሎ የጀመረው በዚህ ነው፣ የጨረሰውም በዛ ነው። ዳሎ ነው የጀመረው በዚህ ነው በሚል እሺ፣ ልውሰድ በግራ በኩል ክሮስ ማድረግ አይችልም፣ ቀኝ እግር ተጫዋች ስለሆነ እርሱ የበለጠ የመጣው ለባክፎር የቀኝ ቦታውን ይዞ እንዲጫወት አስር ቁጥር የቀኝ አስር ሆኖ ቢጫወት የሚመርጠው ዲያሎ እንደ ወትሮ ሁሉ የቀኝ ዊንግ ባክ ሆኖ ነው ሲጫወት ያየ ነው። እንደዚህ አይነት ከተጫዋቾች የተሻለውን ነገር የተሻለውን ብቃት ለማውጣት በማያስችል ፖዚሽናል ሚና እንዲጫወቱ ያደርጋሉ ሩበን አሞሪም። እና ዘጠኝ ቁጥር ቦታ ላይ ባይሰለፈው የሚመርጠው ጆሹዋ ዚርክዜ ታዲያ ትላንት በፎልስናይን የቡድኑ የፊተኛ ተጫዋች ሆኖ ሲጫወት የነበረው ይሄንንም ጨምሩበት። ስለዚህ አሰልጣኙ እንዳሉትም ከእረፍት በኋላ አሉ፣ በአንዳንድ እንቅስቃሴዎቻችን ላይ ማስተካከያዎች ማድረግ እንዳለብን ገባን አሉ። በተለይ በጆሽ ላይ አሉ፣ አሁን በነገርኳችሁ ዘርክዜም ይመቸው አልነበረ። እንዲሁም አንዳንድ ዘገባዎች ስትመለከት ስቴዲየም ውስጥ ተጓዦች ሦስት ሺህ ደጋፊ ነበር የማንቸስተር ዩናይትድና በሳልሀርስት ፓርክ ከፊሎቹ ቀይረው ቀይረው እያሉ ሲጮሁ ነበር። በዘርክዚ ደስተኛ አልነበሩ። በኋላ ግን ጎል ያገኙት ደግሞ በዘርክዚ ነው። በጣም ከባድ ከሆነ አንግል ነው ያስቆጠረው። ሁለቱም ጎሎች ከቆመ ኳስ መነሻ የተገኙ ናቸው። ግን ስለ ዘርክዚ እሳቸው ያሻሻሉትን ነገር ሲያብራሩ ከረፍት መልስ ከእርሱ አጨዋወት አንጻር ማሻሻዮችን ማድረግ እንዳለብን ስላወቅን እዛ ጋ የሚና ለውጥ እንዲያደርግ አስችለነዋል አሉ። ከረፍት በኋላ ጨዋታውን እንደተመለከታችሁ ብሪያን ኤምቡሞ ወደ መሀል በጣም ሲገባ ነበር መሀል ላይ ይታይ ነበር እና ኤምቡሞ እንደ አስፈላጊነቱ በእንቅስቃሴ የፊት አጥቂም ሆኖ እንዲጫወት ከዛ መለስ ሲያለ ወደ መሀል እንዲገባ በማድረግ የጀመረው እኮ በቀኝ አስር ቁጥር ቦታ ነው አይደል? ይሄም በማድረግ ዘርክዚ ደግሞ ከሜሰን ማውንት ጋር እየተጣመሩ ደግሞ ወደኋላ ድሮፕ እያደረገ በሚመቸው አጫወት እንዲጫወት ከዚያ ደግሞ ዳሎ በግራ በኩል እንደዚሁ እየሰበረ እንዲወጣ ይህንን ማሻሻይ አድርገዋል። መጀመሪያ ሲጀምሩ ዘርክዚ ከፊት ነው ያለው፣ ማውንትና ኤምቡሞ ከግራና ከቀኝ ከጀርባ ነው ያሉት። እና ኤምቡሞን የበለጠ ወደ መሀል የማስገባት ወደ የመካከለኛውን ኮሪደር እንዲጠቀም የማድረግ እቺ ለወጥ ያለች ዘዴ ትናንትና ለውጥ አምጥታላቸው እና ለክሪስታል ፓላስ የፊዚካሊ መውረድ ማንቸስተር ሲቲ ሪትሙን አፍጥኖ መቀጠል ነበረበት፣ ማፍጠን ነበረበት አሉ አሰልጣኙና ያን በማድረግ በአውሮፓ ተዳክሞ የመጣውን ተጋጣሚ ዩናይትድ አርፎ ነው የሳምንቱን መጨረሻ ወደዚህኛው ግጥሚያ በኤቨርተን እና በክሪስታል ፓላስ ጨዋታ መካከል ያሉት የሪከቨሪ ቀናትን አስቡ። ዩናይትድ ትኩስ ጉልበት ይዞ የሚመጣበት እድል ስላለ ይህንን አድቫንቴጅ ተጠቀመበት ማለት ነው። በዚህ ሁለት ለአንድ አሸንፎ ሊወጣ ቻለ። ከረፍት መልስ ያለው ዩናይትድ የተሻለ ነበረ፣ ግን ጎሎቹ የተቆጠሩት ከቆመ ኳስ መሆኑን ልብ ይሏል። በጆሹዋ ዝርክ 54ተኛው እና በሜሰን ማውንት 63ተኛው ደቂቃ በ9 ደቂቃ ውስጥ ሁለት ጎሎችን አስቆጥረው አሸናፊ የሆነው ሊወጡ ችለዋል። እዚህ ጋር ሌኒ ዮሮ ፍጹም ቅጣት ምት አሰጥቶ ክሪስታል ፓላስ ሰላሳ ስድስተኛው ደቂቃ ላይ አንድ መቶ አስቆጥሮ ግን አንድ እግሩ ነክቶታል በሚል ሁለት እግሩ መንካት የለበትም ኳስን በጨረፍታም ቢሆን በፍጹም ቅጣት ምት ላይ ወቅት፣ ስለዚህ ዦን ፊሊፕ ማቴታ ደግሞ እንዲመታ ተደርጎ አስቆጥሮ መጀመሪያ ግማሽ ላይ አንድ ለዜሮ እየተመሩ ወደ እረፍት መግባታቸውን ጨዋታውን የተመለከተው ያስተውላል። ከረፍት በፊት ክሪስታል ፓላስ የተሻለ ነበር። ከረፍት በፊት ክሪስታል ፓላስ ጎል አስቆጥሮ ሲመራ ነበር። ከረፍት መልስ ግን በጥቂት የተጫዋቾች ሚና ለውጥ ማንቸስተር ዩናይትድ የተሻለ ብቃት አሳይቶ ሁለት ጎሎችን በቆሙ ኳሶች መነሻነት አስቆጥሮ ትልልቅ 3 ነጥብ ይዞ ከለንደን ተመልሷል። ከክሪስታል ፓላስ ከሳልሀርስት ፓርክ ይሄ ይሆናል ተብሎ ፈጽሞ ይገመት አልነበርም። ከወቅቱ የዩናይትድ ፐርፎርማንስ አንጻር ብቻ ሳይሆን ካለፉት አምስት ዓመት ተኩል ተሞክሮች ይሄ የማይሆን ነበር። ያንን ነው ሬድ ዴቭልስ ያሳኩት። ክቡራትና ክቡራን አድማጮቻችን የዛሬው